ሰብስክራይብ በማድረግ ቤተሰብ ይሁኑ። አሽርኩ ቢላህ የመጀመሪያው አጥፊ አውዳሚ ዱኒያ አኺራችሁም የሚያበላሽባችሁ አሽርኩ ቢላህ፣ በአላህ ማጋራት። ማን የሚያምናለን? ዛሬ ወጣቱ በአብዛኛው እኮ ነው፣ ጠንቋይ ቤት ይመላለሳል ቢባል፣ ማን የሚቀበል? ማን የሚያምናለን? ሁሉ አብዛኛው ወጣት ጠንቋይ ቤት ይመላለሳል በተለያየ መንገድ ግማሹ ሴት ያፈቀረና ጠንቋይ ቤት ይመላለሳል። ያቺን ሴት ለማግኘት ባለሀብቱ ጠንቋይ ቤት ይመላለሳል። ገንዘቡን መጠበቂያ እያለ የሚታይ ነገር ነው። የሚያም ነው ገይብና አምንም። ባለስልጣኑ ጠንቋይ ቤት ይመላለሳል። አብዛኛው ባለስልጣናት ከጠንቋዮች ጋር ግንነት አላቸው። ከበፊት ጀምሮ ታሪክ ሲነግረን፣ የእኔ ሱቅ እኳ አለ ካርድ ክፍል ነው አለ የምን ካርድ ክፍል አልኩት? የዚህ የጠንቋዩ ካርድ ክፍል ነው አለኝ። እንዴት አልኩት? ይሄ የምታይ ወጣት ባጠቃላይ ከኔ ሰንደል ሳይገዛ አይገባም አለኝ። ካርድ ክፍል አለው። መጀመሪያ ትንሽ ነው የሚያዘህ፣ ታዛዥ ነው አይደለም። በሰንደል ያጣ ሰንደሉን ተቀብላል አምጥተሀል፣ ቀጣዩ ስቴፕ ይሄድብሀል። ዶሮ ይልሀል። የሆነ ከለራሱ ማይገኝ ከባድ እንድትለክም ትእዛዙን እንድታከብር

የተከበራቸው አባቶች፣ ወንድሞች፣ እናቶች፣ እህቶች ይህን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሀነሁ ወተዓላ ሰላም፣ እዝነት፣ ጥበቃ የለያችሁ፣ አላህ ይጠብቃቸው፣ አላህ ይጠብቀን። ዛሬ አንድ የነቢዩ አለይሂ ሰላቱ ወሰላም በጣም አንገብጋቢ የሆነ ሐዲስ ከባድን ጉዳይ የሚያመላክት እንድንርቀው እንድንጠነቀቀው የሚያመላክት ስለሆነ ሐዲስ ላይ ትንሽ ቆይታ እናደርጋለን። ነብዩ አለይሂ ሰላቱ ወሰለም በዚህ ሐዲስ ላይ ሰሃቦችን እንዲህ አሏቸው፣ እጅተኒቡ ሰባል ሙቢቃት ሰባት አጥፊ አውዳሚ የሆኑ ስራዎችን እጅተኒቡ፣ ራቋቸው ብለው ረሱል አለ ሰላት ወሰላም ሰሃቦችን ገሰጿቸው፣ መከሯቸው። የዚህ ጊዜ ሰሃቦቹ ከባድነቱን ነቢዩ ስላስጠነቀቋቸው ማንነታቸውን ማወቅ ፈለጉና፣ ቃሉ ያ ረሱላ ላህ፣ አንቱ የአላህ መልእክተኛ ወማ ሁነ እነማን ናቸው እነዚህ ከባድ አጥፊ እንድንርቃቸው የሚፈልጉት ብለው ሰሃቦቹ ጠየቁ። ቃል ረሱል ዐለይሂ ሰላቱ ወሰላም እንዲ ያሉ አሽርኩ ቢላህ፣ የመጀመሪያው አጥፊ አውዳሚ ዱንያ አኸራችሁም ያበላሽባችሁ፣ አሽርኩ ቢላህ በአላህ ማጋራት። አላህ ፈጥሮ ሲያበቃ ሁሉም ነገር አመሻሽቶ ሲያበቃ ለሱ ሌላም ቢጤ ተጋሪን ማድረግ የወንጀሎች ሁሉ ትልቁ ወንጀል ከባድ ወንጀል ነውና ራቁዋሉ። ዛሬ ሽርክ በተለያየ መንገድ ማህበረሰቡ ላይ እየገባ ነው። በተለያየ መንገድ አንዳንድ ሽርክ መስሎ ያልታዩ ነገሮች ሽርክ፣ ከዛም አልፎ ተውሂድን የሚቃወም ሽርክን የሚያስፋፋ በዳዓዋ ስም ማለት ነው። ስለ ተውሂድ ሲነገር የሚያንገበግበው ሰው ወደ ሽርክ እንዲገባ ደግሞ የሚሩጥም የሚሯራጥም አካል በጣም በበዛበት ሰዓት ላይ ማህበረሰቡን በተለይ ወጣቱ ሳስበው እየተዘፈቀበት ነው። ሽርክ ከባድ ነው ወንድሞች፣ እንደ ቀላል እንዳናየው። ለዚህም ረሱል አለይሂ ሰላቱ ወሰላም ከሚወዱት ማህበረሰብ ታማኙ መሐመድ ብሎ ከሚጠራቸው ማህበረሰብ የተጋጩበት ጉዳይ ስልጣን ስለጠየቁ አይደለም፣ ገንዘብ ስለጠየቁ አይደለም። በአላህ እመኑ፣ ጣዖት ላጥ ውበል መናት ኡዛ የምትሉትን ራቁ፣ የፈጠራችሁን ጌታ አላህን ብቻ አምልኩ ቁሉ ላ ኢላሃ ኢላላህ ቱፍሊሑን ሲላቸው ጠላት አድርጎ የያዟቸው። አንድ ቀን ታላላቅ ሰሃቦች ባሉበት እንደው አንተ አላህ መልእክተኛ በእኛ ላይ አሁንም ይሰጋሉ እንዴ አሉ። ረሱል ሰለላሁ ዐለይሂ ወሰለም ጥቁር ድንጋይ፣ ጨለማ ጉንዳን ቤት ትመለከታላችሁ። ላ ሽርክ እንደዚህ ነው አሉ። ታዲያ ምኑን አሉ ሰሃቦች። የሰጉት ጉዳይ እኮ ነው ወንድሜ። አላህን ለምን ጧት ማታ ያ አላህ ባንታውቁ ከማጋራት እጠብቃለሁ ሳላውቅ ያጋራሁትን ግን ማረኝ ብላችሁ አላህን ለምኑት አሉ ሽርክ ከባድ ዛሬ ቀብር አምልኮ በየቦታው ሂዱ ድንገት አካባቢን ብቻ ቤታችንን ብቻ እንመልከት እኛ የነብዩ ኡማ ነን ኩንቱም ኸይረ ኡማ የተባለ ለምን ተእምሩነ ብልማዕሩፍ ወተንሀውን አን ልሙንከር ወቱእሚኑነ ብላህ ኸይረ ኡማ ያደረገን እኮ በመልካም ማዘዝ ከመጥፎ መከልከል በአላህ ስላማመን ስላለበት ነው ገጠሩ የት ነው ዛሬ አለው? ቀብር እያመለከ አይደርሰው አፈር እየመጠበጠ ይጠጣ አይደል ድረሱልኝ ብሎ ከአላህ ውጭ ያለን አካል፣ ጭራሽ በሚዲያም እየሰበኩ ከአላህ ውጭ እ ጅብሪልን አንድ ሸህን የሆነ እንትን ልጅ ስጡኝ ማለት ሽርክ አይደለም ብሎ የሚሰብክበት ባለንበት ማህበረሰብ ላይ አስቡ። ወጣቱ ይሄ ተደምሮበት ችግር የለም ብሎ በኢስላም ስም እየተሰበከበት እየተሰበከ ባለበት ሰዓት

ማህበረሰባቸውን አስተማሩ። ከውስጣቸው እስኪ ጸዳ ለፉ፣ ደከሙ። ለምን እሱ ካልተስተካከለ ሁሉም ነገር ይበላሻል። ሽርክ ላይ ተዘፍቁ፣ አንድ ሰው ቢጾም ቢሰግድ ምን ቢል ዋጋ የለውም ነው፣ ከተማ ነው። ለምን መሰረቱ ተበላሽተዋልና፣ ሊያንገበግበን የሚገባ ጉዳይ ነው። ለዚህም ነቢ ስላ ስለም እጅተኒቡ ረአቁ ሰባ አልሙቢቃት ሰባት አጥፊ ስራዎችን ብለው ከተናገሩት አንዱ ሽርክ ነው። ለምን

ነገር ግን ከሽርክ ውጭ ያለውን አላህ ለፈለገው በሱ መሽያ ላይ ነው። ከሽርክ ውጭ ያለውን አላህ ከፈለገ ይቀጠዋል፣ ከፈለገ አውፊሏል። ሽርክንስ አልደራደረበትም። ቢማር ኖሮ እኮ የኢብራሂም አባት ጀነት በገቡ ነበር። ወደ ጀሀነም እንሄዱት። ለምን? በአላህ አጋርተዋል። በዝምድና በዝም ድን አይደለም ለሙስሊምና ጋር የአቡ ጣሊብ ለኢስላም ጉልበት የሆነው ከነቢዩ ጀርባ ሆኖ አብሽሬ ወንድሜ ልጅ ዳዕዋን ቀጥላሉ አቡ ጣሊብ ኢስላምን አልተቀበለም። በዛው በሽርክ ላይ ሰዎች ምን ይሉኛል ብለው በአብዱል ሙጣሊም መንገድ ይሻለኛል ብለው ሄዱ። ወደ ጀሀነም ነው ሄዱት። የኖህ ሚስት ወደ ጀሀነም ነው ሄደችው። የሉጥ ሚስት ወደ ጀሀነም። ለምን ሽርክ አለ። ታዲያ እንዴት እንደቀላልነው? ልንጨነቅለት የሚገባ ጉዳይ ነው። አንዳንዱ ድንበር የሚያልፋለ። በዘመናችን ላይ ሙርጂያ አስተሳሰብ ያለው አለ። ሙርጂያ ማለት ምንድን ነው? ልክ ሽርክ ሰርቶ መልካም ነገር እንደማይጠቅመው ሁሉ ይላሉ ኢማን ካለው መጥፎ ነገር አይጎዳውም። ዚናም ቢሰራ ኸምር ቢጠጣ ቢሰርቅ ሚል አይጎዳውም ል አሳሰብለን ከነቢዩ ሰለም መንገድ ያፈነገጠ ነቢዩ ተጠንቀቁ እያሉ እያስተማሩ ሌሎችን ትላልቅ ወንጀሎችን እያስጠነቀቁ አይጎዳውም ብሎ ያስበሉ። ሌሎቹ እንደ ኻዋሪጅ፣ ሙዕተዚላ መሳሰለው ደግሞ ድንበር ያልፋል ትላላቅ ወንጀልን ቢወርቃል ሰው ቢሰርቅ ዝሙት ቢሰራ ምን ቢል አይማርም፣ ከእስልምና እንደወጣ አድርጎ ያስጠም። ይሄም ድንበር ያለፈ ነው። እስልምና አልምርም ያለው አላህ ሽርክን ብቻ ነው። ከሽርክ ውጪ ግን ያለው አላህ ከፈለገ ይቀጣዋል፣ ከፈለገ ይምሯል። ግን ቅጣት የጀሀነም ቅጣት ማን ነው የሚችለው? ማን ነው የሚችለው? ሐቂቃ 69 እጥፍ ትበልጣለች ከዱንያው ቅጣት። ዛሬ ከሽርክ አይነቶች አንዱ ሁለተኛው ላይ ነብስላ ሰለም ተጠንቀቁ ካሉት አስሲህር ነው ድግምት። ድግምቱ ተንሰራፍቷል፣ በስቷል እንደ፣ ወላሂ እስኪ ማን ያምን አለ? ዛሬ ወጣቱ በአብዛኛው እኮ ነው ጠንቋይ ቤት ይመላለሳል ቢባል ማን የሚቀበል ማን ያምን አለ? ሁሉ አብዛኛው ወጣት ጠንቋይ ቤት ይመላለሳል፣ በተለያየ መንገድ ግማሹ ሴት ያፈቅርና ጠንቋይ ቤት ይመላለሳል ያቺን ሴት ለማግኘት ባለሀብቱም ጠንቋይ ቤት ይመላለሳል ገንዘቡን መጠበቂያ እያለ የሚታይ ነገር ነው የሚያምነው ገይብን አያምንም ባለስልጣኑ ጠንቋይ ቤት ይመላለሳል አብዛኛው ባለስልጣናት ከጠንቋዮች ጋር ግንነት አላቸው ከበፊት ጀምሮ ታሪክ ሲነግራ ጠንቋይ ቤት መሄድ ደግሞ ኩፍር ነው ረሱል ሰለላሁ ዐለይሂ ወሰለም ያሉት መን አታ አራፈን

አንድ ወንድም ባለፈው ነካካሁ ትንሽ ይሄ ጉዳይ በጣም ሊነገር የሚገባ ጉዳይ ነው አዎ አ ልጅ ይታመምባታል ጠንቋይ ቤት ይዛ ትሄዳለች። የሰው ሸይጣኖች አሉ ሂጂ እከሌ ወልይ ጋር ብትሄጂ ልጅሽ ትድናለች ልጅቷን ይጫወትባታል ከፈለገ ባለፈው እንዳልኳችሁ ልጁን ሲድር የሚያማክረው ፈትዋ የሚጠይቀው ጠንቋይ ጋር ሄዶ ነው የመጣላት ትዳር ይሆናል ወይስ አይሆንም ይላል ያአላህ ስታር አካውንትን አምጣ ይባላል። ገንዘቡን ጭምር አካውንቱን እዛ ያስረክባል። ባሮ ያደርጓል። ሊሻለህ ትፈልጋለህ? አዎ ጥቁር ዶሮ አዙርና ጣል። ቀላል ነገር ያዛል። ለምሳሌ ሰንደል። አንድ አካባቢ የነበርኩበት የዛሬ ስንት 15 ዓመት አካባቢ የኔ ሱቅ እኮ አለ ካርድ ክፍል ነው አለኝ። የምን ካርድ ክፍል አልኩት። የዚህ የጠንቋዩ ካርድ ክፍል ነው አለኝ። እንዴት አልኩት ይሄ የምታየው ወጣት በአጠቃላይ ከኔ ሰንደል ሳይገዛ አይገባም። ማለት ካርድ ክፍል አለው። መጀመሪያ ትንሽ ነው የሚያዘ። ታዛዥ ነው አይደለም። በሰንደል ያታ ሰንደሉን ተቀብለሃል፣ አምጥታል። አዎ ቀጣዩ ስቴፕ ሄድብሃል። ዶሮ ይለል የሆነ ከለር ራሱ ማይገኝ ከባድ፣ እንድትደክም ትእዛዙ ትዛዙ እንድታከብር ማይገኝ ከለር ይነግራሃል። የሆነ በጋ አምጣ ይላል፣ እንደዚህ አድርግ ይላል። መጨረሻ በሱ ቁጥጥር ውስጥ ይከተላል። ጅኒ ሲይዝ እዛ በቴጂ ኩት ድን ያለሽ አንዳንድ ጅኒ አንድ ጂኒ ሲቀራበት ከሌጋ ካልወሰድከኝ አልለቅም ይላል። መድሃኒቱ ቁርአን ነው። የጅኒው ታዛዥ ስትሆን እንደፈለገ ይጫወታል። ዛሬም ድግንቱ ምኑም ከምንጋኑ እገዛ ያለው ከጅኚዎች ጋር ነው፣ በጅኚዎች እገዛ ማለት ነው። ይብን የሚሞግት? ስላንታው ቅላሃለው ነገ እንዲመጣ እንዲ ነው ሚልካ አለ ምንም ይጠቅልል ከፈለገ ምንም ነገር ይሆን ጠንቋይ ነው። ይብን የሚያቆማል ነው አላህ አላህ ለነዳቶች እኮ ጭምር ለመረጣቸው ነው አላህ የሚያሳውቀው የፈለገውን ነገር ከአላህ ውጭ ይብን የሚያውቅ ምን ይላል? ሽርክ ነው ይሄ ድግምቱ በጣም ተንሰራፍቷል። በየጊዜው መንሲውን እናገራለሁ አይደል? የድግምቱ መንስኤው ምንድነው? ከተባለ ወላሂ በየጊዜው እናልቀስ፣ ቀልባችንን እንፈትሸው። የቀልብ መበላሸት፣ የቀልብ መቁሸሽ፣ ወንድምን መጥላት፣ እኔ እኔ ማለት ሰልፍሽነት እዚህ ደረጃ ያደርሳል። ወንድሙ ሲለወጥ፣ በንግዱ ሲሳካለት፣ ትምህርቱ ውጤት ሲያመጣ፣ የሆነ እህቷ ጓደኛዋ ትዳር ስትይዝ ምን ስትል እንዴት ትላለች? እንዴት አገባች? ምን አገባሽ ምኗን አይታ ነው አይቶ ነው ያገባት፣ ትላለች። ምን አገባሽ? ቁንጅና እንዳመለካከት ነው። አንዱ ጋር ቆንጆ የሆነች አንዱ ጋር ላትስሮት ትላለች። ምኗን አይታ ነው ትላለች። አላህ ነው ይውፍቅ ይውፍቃት። ይህ ሲበረታ ምን ሲል ወዴት ይኬዳል? ወደ ጠንቋ ቤት ይሄዳል። ምኑ ቀልቡ ሲበላሽ ሲቆሽሽ፣ ስራው እንዲበላሽበት እፈልጋለሁ

ቁል አዑዙ ቢረቢ ናስ ይቀራሉ። ሚያጅበው ደግሞ ሱቢ እና መግሪብ ላይ ሶስት ሶስቴ። ለምን ሳሂሮቹ የሚንቀሳቀሱበትም ሰዓት ነው። ዱዓ ልናደርግ ይገባል። ግን ራሳችንን ፈትሽ። ማህበረሰቡ በጥንቁሉናው በምኑ በጣም ወላሂ ተንሰራፍተዋል። ልጅሽ ታማለች፣ ያው እንድትድን ከፈለሽ አንድ ሳምንት እኛ ጋር ትቀመጥ ይላታል። ይቻላል ምንም ማታጠም ስትል ልጅ ይጫወትባታል እንደፈለገ። ከአላህ ውጭ ሊያድም ይችላለህ ጭንቀትን ሊያስወግድም ይችላለህ? ወላሂ ማንም የለም። የትኛው ጠንቋይ ነው ራሱን ያዳ? ነው እንደ ምሳሌ ምነግራችሁ። ስንቱን አርቲስት በሉት ባላርት በሉት የተቆጣጠረ አንድ ጠንቋይ ነበር፣ አባባ ምናምን ሚሉት። እኔ ማርም ላይ አግኝቸዋለሁ። የሰዎችን ቴንሽን ይሰርቅ ነበር ሌዘር የሆኑ ልብሶችን ይለብሳል። ከኮፍያው ጀምሮ ባርኔጣ የሚባለውን ኮፍያ፣ ሌዘር ጃኬቱ ስሩ፣ ጫማው ተመሳሳይ። ሰውን ሀሳቡን ይሰርቀዋል። እኔን ያጅብኝ ሰው አቅሎ የት ይደዋል። መቼ ነው የምፈታው ብሎ ይጠይቁታል። እሱ ብልጥ ነው። ከፖሊሶች ጋር ከሚገናኝና መቼ ነው የምፈታው ማነው ስም እከሌ እዛ ይጠይቃል። ወይ ነገር እንትን ብሎ ኮምፒውተር ላይ አለ። በዚህ ቀን ከገባ በዚህ ቀን ይጠይቃል። እንዲህ እንዲህ ልና መዳፉን እያየ አንተ የምትወጣው በዚህ በዚህ ቀን ይሏል። ጅም የት ይሄዳል? እዛ ቢሮ ይሄዳል። መውጣው መቼ ነው በዚህ ቀን ሲባል እሱ ካሉ ጋር ተስማ እውነትም አዋቂው አባባ ይላል። ሰው አቅሎ የለም እኮ ላይ ዛሬም ያ አይደል ያለው በሃይማኖት ስም በምን እናድናለን? እንድንላለን ነብይ ከሌለኝ እያለ ሰውን እንዲያደል ዛሬ የሚያጨበረብሩት ድራማ የሚሰራው አይ አቅላችን የት ነው እንደው አላህ አላህ የሰጠን የሰጠ አቅል እኮ የሰጠው አላህ እንድናስተነትን ነው። አፈላ ተዕቂሉን አፈላ ተስመዑን እያለ አላህ የሚያናግረን አቅላችን የሰጠን እንዴት እንዴት እንዴት ይሆናል እንዴ? ታስቡት። አብደላህ ብን መስዑድ ነቢዩ ስ ላ ሰለም መቶ ጠየቃቸው፣ አዩ ዘንቢ አዕዘም አላቸው። ከወንጀሎቹ ሁሉ ትልቁ ወንጀል ምንድን ነው ሲላቸው አንተ አንተጅአለ ሊላህ ኒዳን ወሁወ ኸለቀከ አላህ ፈጥሮ ሲያበቃ ለእሱ ቢጤን ማድረግህ ነው። አላህ እየቀለበ እያበላ ሁሉም ነገር እያመቻቸ ሌላውን ማምለክህ የወንጀሎች ሁሉ ትልቁ ወንጀል ይሄ ነው። ወላሂ ተውሂድ ቀላል አይደለም። ሽርክ ላይ ያልወደቀ ሰው ወንጀል ላይ ሳት ብሎት ቢወድቅ እንኳን አላህ ሊምሮኮ ቃል ገብቷል።

ስለዚህ የፈጠረን ጌታ ወደ አላህ እንቀርብ፣ አላህን ብቻ እናምልከው። አላህን ስናመልከው ወላሂ ደስታ ይገኛል። ቀልብህ ከሽርክ ርቆ፣ ከጥንቁልና ርቆ፣ ከድግምት ከመጥፎ ነገር ርቆ መቀመጥ በዚህ ወቅት ትልቅ ኸይር ነገር ነው። አላህን ይበልጥ ልንማጠንበት የሚገባ ጉዳይ ነው። ሽርክ ይዞ የሞተ ጀሀነም እንደሚገባ ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። እስቲ አካባቢያችን እንቃኘው የክፍለ ሀገር ቤተሰቦች አሉን እንሂድ እስቲ እንሂድ አላህን ተገዙ ለማለት ይህና ለዕልም ብዙ ኩቱቡ ሲታ መቅራት አያስፈልግም ሂዱና እስቲ መርሙ ቤተሰቦቻችሁን ለማዳን እንሞክር ያ ሲሆን በሂክማ በጥበብ ዛሬ ቀን እያዛላን የከሌ ቀን የከሌ ቀን ተብሎ ቀን ተበጅቶለት ይሰጣል አይደል ቀናቶች ማን ናቸው የአላህ ነው

ኢያከ ነዕቡዱ ወኢያከ ነስተዒን በቀን አስራ ሰባት ጊዜ እንቀራለና አንተም ብቻ ነው እርዳታ የምንጠይቀው፣ በአንተ ብቻ የምንታገዘው። ዞር ብሎ ጠንቋ ቤት ይሄዳል። ጉዳይ እንፈጽምልኝ፣ እንደዚህ ሀጃ አለኝ ይላል። እንደ ወይን ካደረግክልኝ ማደርግልን ነገር አታቅም ል ግር እንዳይላችሁ፣ ጠንቋዎች አንዳንድ ሲናገሩ ተስተካክሉ፣ እውነት ሆኖ ልታገኙ ትችላላችሁ። እሱን ሶሃቦች ጠየቁ ረሱል ዐለይሂ ሰላቱ ወሰላም

ሰማይ ይርገበገባል፣ መላእክቶች በአጠቃላይ ይወድቃሉ። መጀመሪያ የሚነሳው ጅብሪል ነው። ጌታችን አላህ እውነት ብለዋል ይላል። ከዛ በኋላ ማዛ ካለ ረቡና ያ ጅብሪል፣ ጅብሪል ጌታችን ምን አለ ብለው መላእክቶች ይጠይቁታል። እንደዚህ እንደዚህ ብለዋል፣ እንደዚህ ተወስኗል። ድርቅም ይሁን ጦርነትም ይሁን የሆነ ነገር ሲከሰት፣ የመሬት መንቀጥቀጥ ምንም ነገር በሉት፣ አላህ ካልወስነው አይከሰትም። አላህ ውሳኔ ሲወስድ ምን ይሆን አላውቃችሁም። ሰማይ ይርገበገባል፣ ይንቀጠቀጣል፣ መላእክቶች በድንጋጤ ወድቀዋል? ከዛ ሰማይ ዱንያ ያሉት መላእክቶች ጌታችን አላህ እኮ በዚህ ሰዓት በዚህ ቀን እንደዚህ እንደዚህ ይከሰታል አለ ብሎ ሲነጋገሩ ይሄው እዚህ ላይ እንደመጣው ያኽጥፉ ሀል ጂኒ ይዋል ጂኒ ይሰርቃታል። ጂኒዎች እንደዚህ ይደራረቡና ላይ ይወጣሉ። ያቺን ይሰርቅና ለሁለተኛው ጂኒ እታሽ ቶላ ያደርሰዋል። ለምን አለዛ ሩጁመል ሻያጢን የተባለው ከዋክብት ችቦ ይመታዋል ይወድቃላ፣ ቶሎ እንትን ያስተላልፋል

አንድ ሁለት ተገኛ በአላህ ፍቃድ፣ አላህ ለፈተና ያመጣው። ከዛስ መቶ ውሸቱን ይቀለቅላል። ጎረቤትሽ እንዲህ ናት ሲል ነው፣ በቃ ትላል። ባለቤትሽ እኮ እንዲህ ነው ይላታል። ባልና ሚስትን ያጋጫ። አ ሚስትህ እንደዚህ ናት ይሏል። እዛ እኮ ስራ አካባቢ እኮ እንትን እንዲን ስራ እንዳይመጣ ባረገብ እኮ እሱ እንዲና ይሏል። ምንም አይታወቀው ነገር ማህበረሰቡን ያባሉታል። ጠንቋዮች እንደዚህ ናቸው። ጠንቋይ ምንም ያስፈራ ነገር ነው። አረ እንደዛ አይባልም ይላል አንዳንድ። ታዲያ ምንድን ነው የሚባለው? ማንኛውም ጠንቋይ ጠንቋይ ነኝ አይልም፣ እኔ ወልይ ነኝ ይላል። እዛ አካባቢ ያልኳቸው የዛሬ 15 ዓመት ልክ የሌላ እምነት በዓል ላይ ሌላ ልብስ ይለብሳል፣ የሙስሊሙ ላይ ሌላው ጀለቢያው ምኑን ይለብሳል፣ በየቦታው ይቀያየራል። እስልምና እወቁት ያወገዘው ነገር ነው። አምልኮ የሚገባው ለአላህ ብቻ ነው። ለጠንቋይም፣ ለመላእክቶችም፣ ለነቢያቶችም ለደጋግ ሰዎችም ለማንኛውም ሰው አምልኮ አይገባም። አይሰገድለትም፣ አይታረድለትም። ሊታረድ የሚችለው ለማን ነው? ለአላህ ነው። ነቢዩን አላቸው፣ ኢና አዕጠይና ከልከውሰር ሙሐመድ አብሽር። ቢሰድቡ ምን ቢሉ ምንም እንዳይሰማ እኛ ለአንተ ከውሰርን ብዙ ነገር ጀነት ውስጥ ያለ ጸጋ ሰጥተናሃል።

ነብዩን እንወዳቸዋለን፣ እናከብራቸዋለን። ማንም ሙስሊም ነብዩን አያመልክም። የሚያመልክ አለ? የለም። አምልኮ ለማን ነው? ለአላህ ብቻ ነው። ስለዚህ ለጠንቋይም፣ ለምንም፣ ለማንም አይገባም። እንኳን ለጥንቋይ ለዚህ ለጭቆር ባሪ አይደለም፣ ለተቀደሱ አካላት ለመላእክቶች እስልምና አምልኮ እንዲሰጣቸው አልፈለገም። በጭራሽ አይፈቅድም። አምልኮ ለአላህ ብቻ ነው። ስለዚህም ይህንን መጥፎ አስተሳሰብን ከራሳችን እናርቀው። ማህበረሰቡ የወደቀ ካለ በህክማ በጥበብ ቤተሰብ ላይ በዚህ ጉዳይ ወደቁ ካለ ጥበብ ተጠቅመን እንጣራ። ከዚህ ነገር እንዲወጡ በአላህ እንዲተማመኑ፣ በአላህ እንዲመኩ። ሀጃ ጉዳዩን ሊፈጽም ይችለው አላህ ነው። ይህን እናድርግ። ወላሂ ትዳር ኮ ዛሬ ይፈልግና ሰው ጠንቋይ ቤት ይመላለሳል። አረ ልጅ ትዳር እንዲያላት ምን ይሻላል ይላል

ዱዓ ሙስተጃብ ነውና ለልጃቸው አላህን ለምኑለት። ጠንቋይ ቤት አትመላለሱ። ጠንቋይ ቤት አትመላለሱ። ጠንቋይ ምንም ሊያደርግ አይችልም፣ አላህም ብቻ ምናልባት እዚህ እዚ ጀማ ላይ ላይኖር ይችላል። በየአካባቢው ግን ብዙ ጉድ እየተሰማ ነው። ስለዚህ ምንም ሊፈይድ አይችልም። አላህን ለምኑ። የተጨነቀ የተጠበበ ጉዳዩን እንዲፈታለት አላህን ይለምን። አላህ መንቻካ ባራ ይወዳል

እንደዚህ አይነት ዱዓ ሲጀመር ሙስተጃብ የለውም። ስለዚህ ጠንቋይ፣ ሸኽንም፣ ቀብርም አይደለም የምንለምነው አላህ ነው፣ ሊረዳ ከጭንቀት ሊያወጣ የሚችለው አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰብስክራይብ በማድረግ ቤተሰብ ይሁኑ።